መጽሐፍ አንድ ስለ ነነዌ የተነገረ ሸክም የኤልቆሻዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓትን የተሞላ ነው። እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግሥተኛ፣ ኃይሉም ታላቅ ነው። በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በዐውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ባሕሩንም ይገሥጻታል ያደርቃትማል፣ ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም ላልተዋል፣ የሊባኖስም አበባ ጠውልጎአል። ተራሮችም ከእርሱ የተነሣ ታወቁ፣ ኮረብቶችም ቀለጡ። ምድርና ዓለም የሚኖርባትም ሁሉ ከፊቱ ተናወጡ። በቍጣው ፊት የሚቆም ማን ነው? የቁጣውንም ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሣ አለቶች ተሰነጠቁ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃል። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል፣ ጠላቶቹንም ወደ ጨለማ ያሳድዳቸዋል። በእግዚአብሔር ላይ የምታስቡት ምንድን ነው? እርሱ ፈጽሞ ያጠፋል መከራም ሁለተኛ አይነሣም። እርስ በርሳቸው እንደ ተመሰቃቀለ እሾህ ቢሆኑ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽመው ይጠፋሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ከአንተ ዘንድ ወጥቶአል። እግዚአብሔር እንዲህ ይላል። ኃይለኞችና ብዙዎች ቢሆኑ እንዲሁ ይቈረጣሉ እርሱም ያልቃል። እኔም አስጨንቄሃለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅህም። አሁንም ቀንበሩን ከአንተ እሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስለ አንተ አዘዋል። ከአምላኮችህ ቤት የተቀረጸውንና ቀልጦ የተሠራውን ምስል አጠፋለሁ፣ አንተም የተጠቃህንህና መቃብርህን እምሳለሁ። እነሆ የምሥራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቶአልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስዕለቶችህን ክፈል። ትንቢተ ናሆም ምዕራፍ ሁለት የሚቀጠቅጥ በአንተ ላይ ወጥቶአል። ምሽግን ጠብቅ፣ መንገድንም ሰልል፣ ወገብህን አጽና ኃይልህንም እጅግ አበርታ። ዘራፊዎች ዘርፈዋቸዋልና የሆናቸውንም ማረግ አጥተዋልና እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል። የኃያላኑ ጋሻ ቀልተዋል፣ ጽኑዋንም ቀይ ልብስ ለብሰዋል። እርሱም በሚያዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶማያ ይወዘወዛል። ሰረገሎች በመንገድ ላይ ይነጉዳሉ፣ አደባባዩም ይጋጫሉ። መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናከላሉ። ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞቹም መዝጊያዎች ተከፈቱ፣ የንጉሡ ቤትም ቀለጠች። ንግሥት ተገለጠች፣ ተማረከችም። ሴቶች ባሪያዎቿም እንደ እርግብ እየጮኹና ደረታቸውን እየመቱ ዋይዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸ ውሃ ነበረች፤ አሁን ግን ይሸሻሉ። እነርሱም ቁሙ ቁሙ ይላሉ፤ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የእቃዋ ሁሉ ብዛት አይቆጠርምና፣ ብሩን በዝብዙ ወርቁንም በዝብዙ። ባዶና ባድማ ምድረበዳም ሆናለች። ልብ ቀልጦአል፣ ጉልበቶችም ተብረክርከዋል፣ በወገብም ሁሉ ሕማም አለ፣ የሰዎችም ሁሉ ፊት ጠቍሮአል። የአንበሾችም መደብ የአንበሾችም ደቦል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው፣ ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ በአንቺ ላይ ነኝ ይላል የሰራዊት ጌታ እግዚአብሔር። ሰረገሎችዋንም አቃጥዬ አጤሳለሁ። ሰይፍም የአንበሳ ደቦሎችሽን ይበላቸዋል። ንጥቂያሽንም ከምድር አጠፋለሁ። የመልእክተኞችሽን ድምፅ ከእንግዲህ ወዲህ አይሰማም። ትንቢተ ናሆም ምዕራፍ ሶስት ለደም ከተማ ወዮላት! በህለንተኗዋ ሐሰትና ቅሚያ ሞልቶባታል። ንጥቂያ ከእርሷ አያልቅም። የአለንጋ ድምፅ የመንኰራኵርም ድምፅ የፈረሶችም ኮቴ የፈጣን ሰረገላም ጩኸት ተሰምተዋል። ፈረሰኛው ይጋልባል ሰይፍም ይንቦገቦጋል ጦርም ይብለጨለጫል የተገደሉትም ይበዛሉ በድኖችም በክምር ይከመራሉ ሬሳቸውም አይቈጠርም በሬሳቸውም ይሰናከላሉ ስለ ተዋበችው ጋለሞታ ግልሙትና ብዛት ይህ ሆነዋል እርሷም በመተትዋ እጅግ በለጠች፤ አሕዛብንም በጉልሙትናዋ ወገኖችንም በመተትዋ ሸጠች። እነሆ በአንቺ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር፤ ልብስሽን በፊትሽ ገልጣለሁ፣ ኃፍረተ ሥጋሽንም ለአሕዛብ ነውርሽንም ለመንግሥታት አሳያለሁ። እርኩሰትንም በላይሽ እጥላለሁ፣ እንቅሽማለሁ፣ መላገጫም አደርግሻለሁ የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትንስ ከወዴ ትፈልጋለሁ ይላል። አንቺ በመስኖች መካከል ከተቀመጠችው ውሃም በዙሪያዋ ከነበረባት ምሽግዋም ባህር ከነበረ ቅጥሯም በባህር ውስጥ ከነበረ ከኖ አሞን ትበልጫለሽን? ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ ፉጥና ልብያ ረዳቶቿ ነበሩ። እርሷ ግን ተማርካ ፈለሰች፤ ሕፃናቶቿ በመንገድ ሁሉ ራስ ላይ ትፈጠፈጡ፤ በከበርቴዎቿም ላይ ዕጣ ተጣጣሉ፤ ታላላቆቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ ወራዳም ትሆኛለሽ። አንቺ ደግሞ ከጠላት የተነሳ መጠጊያን ትፈልጊያለሽ። አምባሽ ሁሉ የመጀመሪያውን የበለስ ፍሬ እንደያዙ ያዙ እንደ በለስ ዛፎች ነው ቢወዛወዝ በሚበላው አፍ ውስጥ ይወድቃል። እነሆ በመካከልሽ ያሉ ሕዝብሽ ሴቶች ናቸው። የአገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል፣ እሳትም መወርወሪያዎችህን በልተዋል። ከበው ያስጨንቁሻልና ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃ ገብተሽ እርገጪ፣ የጡብን መሠሪያ ያዢ በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ ደጎብያ ይበላሻል። እንደ ደጎብያ ብዢ፣ እንደ አንበጣም ተባዢ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ፣ ደጎቢያ ተዘረጋ በረረም። በአንቺ ዘንድ ዘውድ የጫኑት እንደ አንበጣ፣ አለቆችሽም እንደሚንቀሳቀስ ኩብኩባዎች ናቸው፤ በብርድ ቀን በቅጥር ውስጥ ይቀመጣሉ፣ ፀሐይም በወጣች ጊዜ ያኮበኩባሉ። ስፍራቸው በየት እንደሆነ አይታወቅም። የአሦር ንጉሥ ሆይ እረኞችህ አንቀላፍተዋል፣ መኳንንቶችህም አርፈዋል። ሕዝብህም በተራሮች ላይ ተበትኖአል፣ የሚሰበስበውም የለም። ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬህንም የሚሰሙ ሁሉ እጃቸውን በአንተ ላይ ያጨበጭባሉ፣ ክፋትህ ሁልጊዜ ያላለፈችበት ሰው ማን ነውና? ትንቢተ